አንጋቷል አሁን አንተ እየጠጣሁ አይደለም ማለት ነው። እኔ እና አንተ እኮ የሆነ ነገራችን የተሳሰነ የሆነ ነገራችን ብቻ እኔ ሳስበው በብሉት እየተገናኘ ይመስለኛል በጣም እንደዚያ አንተ

ማነሽ፣ እስኪ ጨምርልን። እኔ ግን ከእሷ ጋር መሆን አልፈልግ። ለምን ሀና ወዳኝ፣ እንጂ አዝናልኝ ከኔ ጋር እንድትሆን። አንድ ጊዜ ላናግር፣ በመብርሃን እናውራ። ምንድን ነው? አንድ ነገር ልናግር ፈልጋለሁ። እየጠበቅኩሽ እኮ አሴር። ምን ያሽኮረ በመሻል ንገርኝ እንጂ አሴር። እንዴት ብዬ ልንገር? ምን ይ ደግሞ ማለት ነው አሴር። ካንተ ጋር መሆን ፈልጋለሁ። እንዴት? ፍቅር አይደለም የምትፈልገው በቃ ፍቅረኛ ይሆናሉ። እስካሁን ከልጁ ጋር አልታረቃችሁም? እንተ እሱ አይደለም፣ እና እኔ ዝራን ሳይሆን አንተ መርጫለ። ታዲያ ዛሬ ምን ተገኘ? አንተ እኮ በጣም ጥሩ ልጅ ነህ አሴር። ከዚህ በላይ ልጎዳህ አልፈልግም። ጥሩ ልጅ ስለሆንኩኝ ነው አብረሽን የምትሆኝው? አዎ ምን ነው እና የተማርሽሸሻል። ይህን ያክል ክፉ መሆን አልፈልግም። በመወዳት ልጅ ላይ ከዚህ የበለጠ ክፉ መሆን አልፈልግም። አንቺ ጆሮን ሳይሆን ዝራ ነው የምትወጪው። ስለዚህ ወደ ዝራ ተመልሰሽ ውስጥ ገባት ይሄ ሞ ሰ ን ይልሀና እዝራን ትታ ከአሲር ጋር መሆኑን መርጣለች። ታዲያ እስከ ዛሬ ሁለት ልቦና አሲር ነው የሚወደኝ ወይስ ደግሞ እዝራ እያለች ስትወዛገብ ነበር። አሁን ግን የእዝራን ፍቅር ትታ ሃይ፣ አሲር ባለውለታዬ፣ እና ከዚህ በፊት አባቴን መሆነኔን አዲስ አበባ እንደመጣን ሲንከባከበኝ አከበኝ የነበረ ልጅ ነው። ስለዚህ እሱን ላስከፋውም ሆነ ላስቀይመው አልችልም እያለች ተምቹም፣ ባልተረጋጋ መንፈስና ባለማስተዋል ሀናን ስላስቀየማት ይቅርታ ጠይቋታል። እሷም ያደረገው በሙሉ ትክክል እንደሆነ እና ምንም እንዳላጠፋ ይቅርታ እንዳደረገችለት ተናግራለች። የወይዘሮ ሜላት ነጻ መውጣት በቅርቡ የሚሆን ይመስላል። የወይዘሮ ባዩሽ ገዳይ በቅርቡ ይገኛል። ምክንያቱም ሜሮን በአሁኑ ሜላት እንድታግዘኝ ብላ ወደ ቤቷ አምርታ ነበረ። ግን ያሰበችው ሆኖ ያላሰበችው ነበር የገጠማት። ወይዘሮ ሜላት እስር ቤት እንደገባች አታውቅም ነበረ። በአካባቢዋ ፖሊሶቹ ሲያንጃብቡ ስላየች፣ እሷም ምን አጥፍቼ ነው ደግሞ የሚያስሩኝ? በማለት ትጨነቅ ነበር። ፖሊሶቹም እሷ ጋር ያደረገችውን የስልክ ጥሪ መረጃ እንደመያዝ ሜሮን መያዝ ፈልገዋል። በዛኛው ሰውዬ ትሳቀቃለች። ያ የሰማይ ስባሪ ስሚያክል ሰውዬ ይገለኛል። ባዩሽን ጨክኖ ድፍት ታርጓታል። አይ ባዩሽ ለዚህ አቅማ ነው ብዙ ነገር ስታስብና ብዙ ነገር ስታለም የነበረው። እናም በአንድ ቅስበት እኮ ያ ሰውዬ ድፍት ታረጋት። እኔ ግን ምን ሲያንቀሸቀሸኝ ነው ካሜራ ያነሳኋት እያለች ሜሮን ትጸጸታለች። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይ በማድረግ ጀምሩት። ወይዘሮ ሜላት እስር ቤት ውስጥ በጣም እንደተስማማት እና ከልጆቹ ዋጋ ተግባብታ እንደምትኖር ግልጽ አድር ፖሊሶቹ ሲያናግሯት እኔ የህባዩ እውነት ሳይወጣ ከዚህ ለቅቄ መውጣት አልፈልግም ብላም ተናግራለች። ቤተሰቦችሽ እኮ የዋስ መብትን ጠይቀው ነበረ ባይሳካላቸው ነው እንጂ ቢሳካላቸው ምን ልታደርጊ ነበር ብሎም ፖሊሱ መልስ ሰጥቷት ነበር። ወይዘሮ በሜላትም በፍጹም እኔ ወንጀለኛ ስላልሆንኩኝ እና ገዳይም ስላልሆንኩኝ እውነታው እስከሚወጣ ድረስ እዚህ ብቆየው ደስ እያለኝ ነው፣ ስለዚህ ምንም አልተከፋሁኝም እያለች ነበረ። በእርግጥም ወይዘሮ ሜላት እስር ቤት ውስጥ ሳትከፋ ነው እየኖረች አለችው። ከልጆቹ ጋር የምታሳልፈው ጊዜ ራሷን እንድትመለከተት ያደረጋት ይመስላለን። ታዲያ ሙሉ ታሪኳን ስለ ልጇ አጠፋፍና እንዲሁም ስለ ሟቿ ወይዘሮ ባዩሽ እያወራችላቸው ነበረ። እዚያ እስር ቤት ያሉት ሁሉም የየራሳቸው ምክንያት ሲኖራቸው ግን ያለ ወንጀላቸው እንደታሰሩ ያሳያል። እናም አንድ የተረዳችው ነገር እንዳላሰበች ለካ ሁላችንም በየፊናችን ያላሰብነው እና ያልጠበቅነው ነገር እየሆነብን ነው። የእስር ቤት የገባው ሁሉ ወንጀለኛ እንዳልሆነም ተረድታለች። ያም ደግሞ እሷም ባልገደለችው ጓደኛሽን ገለሻል ተብላ ጥቁር ልብሷን እንኳን ሳታዋልቅ ወደ እስር ቤት ተወርራለች። ያ ነገር ግን ሊያስተምራት እንጂ ሊያጸጽታት ወይም ደግሞ ሊያናደዳት እንደማይችል ደጋግማ ለፖሊሶቹም ሆነ በዙሪያዋ ለሚመላለሱ ሰዎች ትናገራለች። በእርግጥ ልጆቹ ሰናም እና ምናሴ ሀና እናታቸው እንድትወጣ ቢፈልጉም እናታቸው ግን እነሱን ለማጽናናት ብላ እንጂ በጣም እንደተመቻት እና ምንም እንደማይፈጠር በቅርቡ ከእስር ቤት እንደምትወጣ ነፃም እንደምትሆን ደጋግማ ትነግራቸዋለች። የእሷ እስር ቤት መቆየት ልጆቹን ሰላም ባይሰጣቸውም ግን እሷ ደግሞ ወንጀለኛው እስኪገኝና እኔ ወንጀለኛ ነች ብዬ ተብዬ ፍርድ ቤቱ ነፃ ሳይለቀኝ ተመልሼ ለመምጣት መፈታት አልፈልግም እያለች በተደጋጋሚ ለፖሊሶቹ ትናገራለች። ታዲያ ፖሊስ ጣቢያ ውስጥ እስር ቤት አብረዋት ያሉ ልጆች ሁሉም የራሳቸው የሕይወት ታሪክ ሲኖራቸው ግማሾቹ ያለ ወንጀላቸው፣ ግማሾቹ ደግሞ በሰሩት ስራ ተጸጽተው ሁልጊዜ እያለቀሱና እያዘኑ የሚኖሩ ነበሩ። ከዛ ውስጥ አንዷ ትርሴት ናት። ታዲያ ሁልጊዜ በሰራችው ስራ በጣም ብትናደድም እንኳን ራሷን መቆጣጠር አቅቷት የአእምሮ በሽተኛ እንደሆነች አይነት ነው። ይችኛዋ ደግሞ ሌላት ትኩሳት። ሁሉም ሰው የየራሱ ህመም አለበት። ይህን ለመረዳት እና ለማስረዳት ጊዜና ሰዓት እንደሚፈጭ ወይዘሮ ሜላት እስር ቤት ውስጥ ሳወራቸዋለች። እናም በአሁኑ ጆሮ የህናን ፍቅር መቀበል እንዳልፈለገ ገልጾላታል። አናም በቃ አሲር ሁሉንም ነገር መውራትም ሆነ መነጋገር አለብን ብላ ወደ እሱ አለበት ስትሄድ አሲር ግን ምንድን ነው እየጠበቁች ነው አውሬ ነበር ያላት በንቀት። አናም በጣም እየፈራችውና አሲር ከንግግሩ ከሁኔታው የምትረዳውን ነገር በማሰብ አሲር እባክህን ተረዳኝ፣ ቀስ ብለን እንነጋገር አትቆጣ ለመረጋጋት ሞክር እያለችም ስታስተባብለው ከቆየች በኋላ እሱም እባክሽን ንገርኝና ለሄድበት ነበር ያላት ዛሬማ ሀናም መፍራትቶ ፊቷ ላይ የሚያደርገው ድርጊትና የሚያሳያት አክት ሌላ ሆኗል በእርግጥ ፍቅር እንዲህ ነው ወይ ሀናም እሺ ልንገርክ እኔ ከዚህ በኋላ ከአንተ ጋር እንጂ ከስራ ጋር መሆን አልፈልግም እናም ከአንተ ጋር ሆኜ ፍቅሬ ማጣጣም ፈልጋለሁ እባክህን አሴር እምቢ እንዳትለኝ እናም ደግሞ እባክህን ከእዝራ ጋር ያደረግኩት ምንም ነገር የለም። እዝራ ጋር በአጋጣሚ ነበር ትውውቃችን። ስለዚህ እኔ አሁን ከዚህ በኋላ ከአንተ ጋር ነው መሆን የምፈልገው እና አንተን መጉዳቴ በጣም ጸጽቶኛል ብላ ሁሉንም ፍጥረት አድርጋ ስትነግረው፣ አሲር ግን ለስሜቴ የምነዳ ሰው አይደለሁም እንዴት ነው የምታስቢኝ ብሎ በምላሹ ቁጣ ነበር የሰጣት። ሀናም በጣም ስለደነገጠች እና ምን ማለት እንዳለባት ስላላወቀች እባክህ ናሲር ልታናገረኝ ሞክር፣ ለምንድን ነው ፊት የምትነሳኝ እና የጠየቀውንም ነገር ተስማማ ብላ ብጠይቀው በፍጹም እንደዛ አላደርግም፣ ከፈለግሽው ሰው ጋር የመኖር መብት አለሽ። እኔ ስለወደድኩሽ ብቻ የእኔ እንድትሆኛ አላደርግም። ስለዚህ እኔ አንቺ አዝነሽልኝ ሳይሆን ወደ እኔ እንድትመጭ የምፈልገው አፍቅረሽኝ፣ ወደሽኝ፣ ማንነቴን ምንነቴን ስለምታቂ አፍቅረሽኝ እንድትመጭ ነው። ከዛ በፊት ግን አንዴም እንኳን ላይሽ አልፈልግም። ከዚህ በኋላ እኔም መከታተልሽን አቁሚ፣ የጀመርሽውን ፍቅር እዛው ጨርሽ ብሏት በተቀመጠችበት ትቷት ሄዷል። ታዲያ ሃና ከዕለት ዕለት የሚያስለቅስ ነገር አላጣትም። ትናንትና በአባቷ ሕመም ስትሰቃይ እና ለብዙ ጊዜ ስታለቅስ ምን አድርጌ ነው ምን አጥብቼ ነው እያለች ራሷን ስትጠይቅ ነበር። ያ አለፈ ብላ አባቷ ሰላም ሆነው ተዴ ነው በእግራቸው ሲሄዱ ደግሞ ቤተሰቦቿ ጉዳይ መጣ። ቤተሰቦቿም አንዴ ልጃችን ነሽ አንዴ የልጃችን አይደለሽም እያሉ ሲያንገላቷት ሲያስለቅሷት ኖሮ ያንንም አለፈችው። አሁንም ደግሞ በድጋሚ ቤተሰቧን አገኘሁኝ ብላ እናቷ ወላጅ እናቷ ልጄ እናቴ ተባብለው ሳይጠጉ በስተ መጨረሻ በባዩሽ ምክንያት እናቷ እስር ቤት ገባች። አሁንም ቢሆን ማልቀሱ አልቀረም። መከራዎች በየተፈራረቁ በየፈረቃ ይመጡባታል። ሁሉንም ለማሸነፍ ዝግጁ ብትሆንም አሁን ደግሞ በአሲር ምክንያት እያለቀሰች ነው። እናም ይህንን ያየው ወንድሞ ምናሴ ጆሮን እና ተምቹን ለማስፈራራት ሙከራ እያደረገ ነው። ጆሮ በእርግጥ አላገኘውም፣ ግን ተምቹ እዛ ሰፈር የሚመላለስበት ጉዳይ አለው። ጉዳዩም ድንብላል ስትሆን እሷን ለመያዝ በተደጋጋሚ እነሱ ሰፈር ይሄዳል። በአጋጣሚ ምናሴ ወደዛ ሰፈር ሲሄድ ይገናኛሉ። አንተ ደግሞ እዚህ ምን ትሰራለህ እኛ ሰፈር? ብሎም ሲጠይቀው፣ ምን አገባህ ደግሞ በመልስ ትንሽ ግጭት የፈጠሩ ይመስላሉ። ምላሴም የማይገባውን ንግግር ተናግሯል። ምላሴን እና አናን ሊያጣላ የሚችለው አንድ ነገርም ተፈጠረ። ተምቹም ለምንድን ነው አንተስ ልጅ የምትከታተለኝ? ለምን ትፈታተነኛለህ? የትም ሰፈር ብሆን አንተ ምን ይመለከትሃል? ብሎም ተናግሮታል። ሀና ላይ ያደረከውን ነገር ሰምቻለሁ። ጭራሽ ቤታችን መተህ ደግሞ ስትናገራትና አንቀህም ልትገላት እንደነበረ ሰምቻለሁ። ምን ብታደርግህ ነው ደሞ? ስለምንድነው እንደዚህ ምታደርጋል? ብሎም ጠይቆ ነበር። እሱም አይመለከትህም። ያልኳትን ነገር ካልፈጸመች ገና ሲጣርቅ እገላታለሁ በማለት ነበር የመለሰለት ምናሴ። ይሄ ነገር ቢያናድደው አንተ ወንድንህ ከዚህ በኋላ አጠገቤያና አጠገብ እህቶች አጠገብ ብትደርስ እኔን ያደርገኝ አንተ ምን ንገላሃለሁ ብሎት ነበር። ታዲያ የተዛዛቱ በዛን ሰዓት ነበረ ተምቹ ደንበላልን ሳያገኛት ተመልሶ የሄደው። ይህ ነገር ሀናንም አስቆጥቷታል። ሀና ከእዝራ ጋር ያላትን ግንኙነት አቁማለች። ከዚህ በኋላ ይንህላፈር እኔ አልፈልግህም እያለች ነው። በሌላ በኩል ኤላያስ ለሀና ይደውልላታል። ሀና በእርግጥ ግራ ቢገባትም፣ አሁን ግን ውስና ከጆሮ ጋር ለመሆን አስባ ነበር። ጆሮ ደግሞ በምላሹ የሰጣት ትንሽ ያሳዝናል። ታዲያ ምን ማድረግ እንዳለባት አታውቅም። ቤት ሄዳ ደግሞ ቤት ውስጥ ያገኘችውን ሌላ ነገር ነበር ምናሴ ተምቹና ጆሮ እንደሚዝቱባት ተናግራለች። በእርግጥ አሁንም ደብሯታል። ለምን ደበረሽ? አሲርና ተምቹ ስለሚያስቀይሙሽ ነዋ፣ በእነሱ ምክንያት ነው የሚደብርሽ ብላ ሰላም ስትጠይቃት አዎ በእነሱ ምክንያት ነው ብላ ተናግራለች። ተምቹን እኮ አግኝቸው ዛሬ ሀና ለምንድን ነው አንገቷን ያናካብ እየጠየቀው እንደውም ጭራሽ እገላታለሁ ብሎ አስፈራርጦኝ ሄደ። ለምንድነው ምትገላት እኔም አንተን ገላ አለው ብዬው ሲሄድ እነሱም በዛ ነገር ተጣልተን ነበረ ብሎ ለሃና ሲያስረዳት፣ ሃና ግን አንተ ምን አግብቶ ሆነው አሴር እና ተምቹን የምገለው ብላ ጭራሽ ምናሴን እየተቆጣችው ነበር። ምናሴም እህቴ እኮ ነሽ፣ ለምንድነው እነሱ ሲበድሉሽ እኔ ዝም ብዬ የማየው? እናስ ደግሞ ለእነሱ እየተቆረቆርሽ ነው እንዴ ብሎም ጠይቋት ነበር። አዎ፣ ከእናንተ በፊት የማውቀው እነሱን ነው። እነሱ ንጹህና መልካም ሰዎች ናቸው። ስለዚህ ማንም ሰው እንዲያስቀይማቸውም ሆነ እንዲጎዳቸው አልፈቅድም። እናም ከዚህ በኋላ በእኔ ምክንያት ማንም ምንም ብሎ እንዲናገራቸው አልፈልግም በማለት እነሱም ጋር ጸብ ፈጥራለች። ሰላምን በሰዓቱ በጣም ስላናደደቻት አንቺ ልጅ ግን ምን አስበሽ ነው ሁልጊዜ እነሱን ነው የምታስቀድሚው? እኛንን ወይስ እነሱ ቤተሰብሽ? ብላም ስትናገራት ሰላም በሰዓቱ ተናዳ ስለነበረ ሀናም መልስ ልሰጣት አልችልም። ምናሴም በቃ ሀና በሰበቡ በትንሽ በትልቁ እየተናደደች ከኛ ለመራቅ እየሞከረች ነው የሚል ሀሳብ ገብቶታል። በእርግጥም ሀና አሁን ላይ ያለችበት ነገር ከባድ ቢሆንም ቤተሰቦቿንም ማስቀየም የለባትም። ተምቹን በተናገራት ነገር በድጋሚ ይቅርታ ጠይቋታል። ምክንያቱም ሀና ያደረገችውን በሙሉ ወደ ጆሮ ተመልሳ እንደምትመጣ ጆሮ ሁሉንም ሲያስረዳው፣ ተምቹም አዎ ትክክል ናት ሀና አንተ ግን ለምንድን ነው እንደዚህ ያልካት? ለምንድን ነው ፍቅሯን ያልተቀበልካት? ለምን አብራችሁ እንድትሆኑ አልነገርካትን? ብሎ ቢነግረውም ጆሮ ግን በፍጹም ከእሷ ጋር መሆን አልፈልግም ብትወደኝና ብታፈቅረኝ ኖሮ ገና ድሮ ታፈቅረኝ ነበር። አሁን ግን አሳዝኛት ወይም ደግሞ ውለት አያገዝቷት እንጂ እኔን አፍቅራኝ ወዳኝ አይደለም። እኔ እንደዚህ አይነት ሰው አይደለሁም። አፍቅሮኝ ለመጣ እንጂ ውለት አያስሮት ለመጣ ሰው ቦታም የለኝም። ስለዚህ ከሀና ጋር መቼም ቢሆን ከእሷ ጋር ለሆን አልችልም ብሎ ለተምቹ ነግሮታል። ተምቹም ምን አይነት ግራ የገባ ሰው ነህ? ትናንትና ሃና ካደች ብለህ ስታለቅስ ነበር፣ ዛሬ ደግሞ ሃና እንደዚህ ያለች ብለህ ትጠጣለህ። ቆይ አንተ ሰውዬ ምንድነው ሐሳቡ? ብሎ ጆሮ ቢናገረውም ጆሮ ግን በሐሳቡ እንዳልተስማማና ከዚህ በኋላ ሃና የምትባል ሴት መርሳት እንዳለበት ደጋግሞ ሲናገር ነበር። እናም እየጠጡ አንድ ሁለት በማለት ተምቹ አይ እኔ የሚለከተኝም ከዚህ በኋላ ሀናን ይቅርታ መጠየቅ አለብኝ ብሎ ወስኖ በጠዋት ሄዶ ሀናን ይቅርታ ጠይቋታል። ሃናም እንዳልተቀየመችው እና ምንም እንዳላጠፋ ነግረዋለች። ማጥፋቱን አጥፍቻለሁ ሀንዬ፣ እንደዛ ማድረግ አልነበረብኝም። ያ ድንጋይ ራስ ጓደኛዬ ሲነግረኝ በሰዓቱ አላመንኩትም ነበር። እናም አንቺም ትክክል አልነበርሽም፣ እኔም ግን ትክክል አይደለሁም። ከዚህ በኋላ ግን ላላስቀየምሽም ብሎ ተናግሯል። ሀናም እባክህን አንድ ነገር እርዳኝ ብላ ጠይቀው ነበር። ምንድን ነው መረዳት ያንቺ? ብሎ ሲጠይቃት ተምቹም ከጆሮ ጋር አብረን እንድንሆን አግዘኝ። ጆሮ በድጋሚ እኔ ወደሱ ሲሄድ እሱ ግን ወደ እኔ ሊመጣ ፈቃደኛ አይደለም። እኔ ሰላማዊ ኖሮ ነው የምፈልገው፣ ጆሮ ላስቀይመው አልፈልግም። እባክህን አንተን እሱ ይሰማሃል፣ ስለዚህ አብረን እንድንሆን አመቻችልኝ ብለው ነበር። እሱ ግን በፍጹም ማታ አብረን ነው ስንጠጣ ያመሸነው። በጣም ስቅር ብሎ ሲያወራ ነበር እና ከአንቺ ጋር ላለመሆን ገግሞ አለ። በተደጋጋሚ ከአንቺ ጋር ላለ መሆን እያወራኝ ነበር እየስጠይቀው ወዳኝ ስትመጣ እንጂ አፍቅራኝ ስትመጣ እንጂ ይውሉ ይዟት ወይም ደግሞ ውለት አስሯት አይደለም ወደ እኔ እንድትመጣ ምፈልገው በሚለው ነገር ከአንቺ ጋር ሊሆን አልፈለገም ብሎ ነግሯት ነበር። ሀናም ግራ ቢገባት እሺ ምንድን ነው ማድረግ ያለብኝ ብላ ብትጠይቅም ግን ደግሞ ምን ማድረግ እንዳለባት አላወቀችም። ተምቹም እንግዲህ ምን ማድረግ እንዳለበት ስላላወቀ፣ አንተ እኔ በበኩሌ በቃ ስላጠፋሁኝ ይቅርታ ልጠይቅሽ ነው የመጣሁት በማለት በዚህ ነበር የተለያዩት። እናም ሜሮን በቅርቡ ሁሉንም ነገር ትናገራለች፣ ወይዘሮ ባዩሽ ገዳይ ይገኝና ወይዘሮ ሜላት ሰላማዊ ኑሮ ትጀምራለች ማለት ነው። ግን ደግሞ አቶ በቃሩስ የተባለው ሰውዬ ወይዘሮ ባዩሽን ስትገል ሜላት ሜሮን የቀረጸችው ፎቶ የዛ ሰውዬ ሲሆን፣ የዛሬው ቪዲዮ በዚህ አልቋል። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። ውድ ቤተሰቦች ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ።